በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ፣ በጎነቱ፣ ደግነቱ የሚጠብቀን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መድኃኒታችን ለመሆን መስቀል ላይ በተሰቀለ ጊዜ ዳቸውን የከፈለላቸው በንጹሕ ደሙ በዋጋ የገዛቸው የዳኑ ሕዝቦች አረገን ያደረጋችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መለየታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። እንኳን ለበዓለ በዓል በላቅሊጦስ ወይም ለመንፈስ ቅዱስ በዓል በሰላም በጤና አደረሰን አደረሳችሁ። ትናንትናና ከትናንት ወዲያ ስለነዛ ሁለት በስትሮክ ስለተመቱ እና ሕክምና እንዲታከሙ ደግሞ ተጨማሪ ግዛ እናርግላቸው ብለን አራት ሰዎች እንፈልጋለን ብለን ነበር። እግዚአብሔር ይባርካችሁ። አራት ሰዎች መታችሁ፣ የሚያስፈልገውን ድጋፍ ከሚጠበቀው በላይ አርጋችኋል። እግዚአብሔር ዘራችሁን እናንተን ይባርክ። ዛሬ እንግዲህ መንፈስ ቅዱስ ከሰማያት ወርዶ በሐዋርያት ጉባኤ ቤተክርስቲያንን ያከበረበት ቤተክርስቲያን የተወለደችበት የቤተክርስቲያን ልደት ቀን የሚከበርበት ነው። ከጌታችን ትንሳኤ በኋላ በሀምሳኛው ቀን ነው የሚከበረው ይህ በዓል። እንግዲህ ከበዓሉ ጋር በተገናኘ የመንፈስ ቅዱስን የተቀደሰ ስራ ወደኛ የመጣበትንም ትልቅ ምክንያት ቤተክርስቲያን ከሌሊት ጀምሮ በመዝሙራት እና በወንጌል መጽሐፍቶቿ ስትመሰክር፣ ስትናገር ነው የምታርፍደው። የሐዋርያት ስራ ምዕራፍ ሁለት የዛሬ ከሚነሱ ሀሳቦች ከሚነበቡ የወንጌል ክፍሎች አንዱ ነው። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ እያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም የሚናገሩ ዘንድ ሰጣቸው በሌላ ቋንቋዎች ይናገሩ ጀመር። ይህንን ቀን ነው የምናከብረው። መቶ ሀያ ቤተሰቦች እመቤታችን ቅድስት ድንግል ማርያም እና አስራ ሁለቱ ደቀ መዛሙርት ባሉበት አንድ ላይ ነው ይሄ የሆነው። እንግዲህ ጌታችን ኢየሱስ ክርስቶስ አስቀድሞ እኔ ሲሄድ መንፈስ ቅዱስ ይላክላችኋል፣ እሱ ስለ እኔ ሁሉን ይነግራችኋል በማለት ቀደም ብሎ መንፈስ ቅዱስ እንደሚወልድ ተናግሮ ነበር አብ ዓለምን ልጁን በመስጠት ወደደ፣ ልጁን በመላክ አፈቀረ። የእግዚአብሔር ልጆች እንድንጠራ እንዲያለውን እድልና በጎነት ሰጠን። እግዚአብሔር አብን እንወደዋለን፣ እናመሰግነዋለን። ወልድ ደግሞ በስጋ ተገልጦ ኢየሱስ ክርስቶስ ተብሎ መድኃኒት ሆኖ ቤዛ ሆኖ ቆስሎ መስቀል ላይ የኃጢአትን ዕዳ በሞት ከፍሎ አዳኝ መድኃኒት ሆኖ አዳንን። በዚህም እንወደዋለን፣ እናመሰግነዋለን። መንፈስ ቅዱስም ወርዶ በክርስቶስ ደም የዳነችዋን የዳነውን መንጋ ቤተክርስቲያንን ጠበቀ፣ ጸና፣ በረታ፣ እስካሁን ዘመን ድረስ በጽናት እንድንሄድ ረዳ። መንፈስ ቅዱስ ወደ ዓለም ሲመጣ ለምንድን ነው የመጣው የሚለውን በደንብ ማወቅ ያስፈልጋል። መንፈስ ቅዱስ ወደ ዓለም የመጣው እግዚአብሔር ፍቅር ለማስተማር ለማሳየት ነው። እግዚአብሔር ሰውን ወዶ አላበቃም። አንድ ልጁን ላከ፣ ደግሞ መንፈሱን ላከ። ይህ በጣም አስገራሚ ነገር ነው። ከአብ የሚወጣ መንፈስ ወደ ዓለም መጣ። ከአብ የተወለደ ቅድመ ዓለም ልጁም ወደ ዓለም መጣ። ስለዚህ እግዚአብሔር አብ እኛን ወዶ እንዳላበቃ፣ ወዶን ወዶን ወዶን እንዳላበቃ የሚያሳይ ነው። እግዚአብሔር እንደሚወዳችሁ ታውቃላችሁ? ይህን የምትሰሙ እግዚአብሔር እንደሚወድ ታውቂያለሽ? ከእውነት እንደ ከልብሽ ከውስጥ ሻለም እግዚአብሔር ይወደኛል እርግጠኛ ነኝ ትያለሽ? ወይስ ወንድም፣ በውስጥህ በህሊና ውስጥ እግዚአብሔር እንደሚወድ ትረዳለህ? ፍቅሩ እንደ ማዕበል የሚሆነው ታላቁ ፍቅሩ በሰማያት ወርዶ የሰው ልብ የሚመታው ያበርቶ ፍቅር ያንተን ልብ አግኝቶት ይሆን? እግዚአብሔር አንድ ልጁን ሲሰጥ ስጦታውን አስተውለኸው፣ ተገርምህበት፣ አልቀሰህበት፣ አመስገነበት ታውቃለህ? ልጁ ስ ወደ ዓለም ሲወርድ በስጋ ሲገለጥ ቤዛ ሲሆን መስቀል ላይ ተንጠልጥሎ ስታዩት ያልቅሰሻል። ተደንቀሻል። አስተውልሻል። ይሄ ለአንቺ ለቤትሽ፣ ለልጆችሽ፣ ለኑሮች፣ ለህይወትሽ የተከፈተ ትልቅ መርከብ እንደሆነ ተረድተሻል። መንፈስ ቅዱስ መጣ፣ ወረደ ተብሎ ሲነገር ይሄ መንፈስ ወደኛ የመጣው ቆሻሾች፣ ኃጢአተኞች ሆነን ሳለ ነው። ግን እኛን መውደዱን አስተውልሃል። የዋሁ ርግቡ ባገኘችው ቢዋለት ላይ እንደምታርፍ በእኛ ላይ ያረፈው ያርጉ ቅዱስ የሆነ ርግብ መንፈስ ቅዱስ ምን ያህል እንዳመን እና እንዶ ስለዚህ እግዚአብሔር ፍቅሩ ልክ የሌለው ፍቅሩ እኛን ወዶ የማጨርስ መሆኑን የሚያሳይ ነው። መጥቶም እንደገና ደግሞ ይመጣል። ኢየሱስ ክርስቶስ መጥቶ ነበር፣ ደግሞ እንደገና ይመጣል። ጉዳይ ያለው ከኛ ጋር አንድ ዝማሪ ያለኝ ተወደደቀን በሚለው በዝማሬ ውስጥ አንድ ጥሩ ግጥም አለ። ምን ይላል? እኔ ነኝ አላማው እኔ ነኝ ሀሳቡ፣ አባቴ ደግ ነው የሚራራ ልቡ። ዘጠናስጠኙ ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ። ትናንትና የሚፈልግ ነበር፣ ከትናንት ወዳ የሚፈልግ ነበር። በአባቶቻችን ዘመን የጠፋውን ውጭ ቆሞ ይጠብቅ ነበር፣ ጥንት በነበሩትም ዘመን ነበር። በዘመናዊ ም አለም የሚሆን ነው ትለው የጠፋን እኛ ወደ ተለያየ ለሚሄድንበትን እኛን አሁንም ቆሞ ይጠብቀናል፣ ይከተልናል፣ ቃሉን ይልክልናል። ወደ ራሳችን ወደ ጉድጓዳችን እንዳንገባ ከራሳችን ሊጠብቀን ወደ ፍቅሩ መንግሥት ስቦናል እና እግዚአብሔር ምን ያህል እንደሚወደን ምን ያህል በኛ ላይ ተስፋ እንደማይቆርጥ ስትመለከቱ እኔ ማነኝ እንድንል ያደርገናል። ታስበው ዘንድ ሰው ምንድን ነው? ተመልከቱ። ዛሬ መንፈስ ቅዱስን እናክብራለን። ምን ያደረገበት ይወረደበት ወደ ማን ወደ ሰው። ታስበው ዘንድ ሰው ምንድን ነው ትጎበኛው ዘንድ የሰው ልጅ ምንድን ነው? ምንድን ነን እኛ? እንደሱ ይደረግልን። የምስጋና ቃል እኮ የምናጣል ዲዳዎች እኮ ነን። ግን ምን ሆነን ነው በዚህ ልክ የተወደድነው? እግዚአብሔር ምን ሆኖ ነው ከኛ ፍቅር የያዘው? ምን አይነት ፍቅር ነው? ምን አይነት ጽኑ ፍቅር ነው? ይሄ በጣም አስገራሚ ነው። እግዚአብሔር ልጆች፣ መንፈስ ቅዱስ ከሰማያት የመጣው የእግዚአብሔር ልክ የሌለው ፍቅር እንዲገባን ነው። እንደገና እሱ ደግሞ በሐዋርያቱ ስብከት በአገልጋዮቹ አፍ እየተናገረ ያንን የማያልቀውን የፍቅር ጅረት በላያችን ላይ ያፈሰሰው ያን ፍቅር ተረከልን፣ አሳየን፣ ነገረን፣ ገለጠልን። እግዚአብሔር በእውነት የሚወደድ አምላክ እንደሆነ አወቅን። የሚገርማችሁ ብዙዎቻችን እግዚአብሔርን ሳናቀው በፊት እስከዚህም ነበር ስሜታችን። ያው እንደ ማንኛውም ሰው እግዚአብሔር አልን እንላለን አለ ከማለት ያለፈ ነገር የለም። አንደፍረውም፣ ክፉ አንናገረውም፣ ግን አንቀርበውም። በኋላ ግን ስለ እግዚአብሔር ማወቅ ጀመርን፣ ወንጌል ሰማን። ከዛ ትንሽ እግዚአብሔር ፍቅር ብርሃን ብልጭ አለች በልባችን። ያንን ያደረገ መንፈስ ቅዱስ ነበር። ታውቃላችሁ፣ ድንጋይ በድንጋይ ሲመታ እሳት ይፈጥራል። እንዲሆኑ ድንጋዩ ልባችንን ብርቱ፣ ጽኑ አለት በሆነው በክርስቶስ ፍቅር እያጋጨ እሳቱን በውስጣችን ፈጠር መንፈስ ቅዱስ ለክርስቶስ እየነገረን በዚህ ልክ በመወደዳችን ምክንያት ፍቅራችን በውስጣችን እሳቱ በውስጣችን ይሰማን ጀመር። ያን ፍቅር እያቀጣጠለ እግዚአብሔርን በየቀኑ እንድንወደው ያደርገናል። በየቀኑ እግዚአብሔርን እንድንወደው አድርጎናል። መንፈስ ቅዱስ ይህን የሚያደርገው እግዚአብሔር ካልፈቀደለት ማንም እግዚአብሔርን አይወድም። መንፈስ ቅዱስ ካልፈቀደለት ማንም ኢየሱስ ጌታ ነው አይልም ኢየሱስን የህይወት የመሪ ነው የነፍሴ መድኃኒት ነው አይልም አይልም። የመንፈስ ቅዱስ በጣም ትልቁ ብርሃን በልባችን እያበራ በየቀኑ ወደ እሱ እያቀረበን እንድንወደው እንድንወደው በአብርሆቱ እየረዳን እንድንኖር ነው መንፈስ ቅዱስ ወደኛ የመጣው። ሌላው መንፈስ ቅዱስ እንድናውቅ ነው። እግዚአብሔርን ማወቅ ማስተዋል ነው። ቅዱሱን ማወቅ ይላል ዳዊት እንድንወደውና በደንብ እንድናውቀው ነው። እናውቀዋለን ብለን የምናስብ ሰዎች ካለን ተሳስተናል። ወደ እግዚአብሔር እውቀት ደርሳችኋል፣ እርግጠኛ ናችሁ፣ ገብታችኋል፣ አውቃችሁታል የሚለን ማን ነው? እግዚአብሔር ኮ አይታወቅም። መንፈስ ቅዱስ ግን በልካችን፣ በትከሻችን ልክ ትንሽ ብልሽታ ስለ እግዚአብሔር ይነግረናል። ተቃላችሁ፣ የዶግማ ትንታን የምትችሉ ስለ እግዚአብሔር አንድነት፣ ሶስትነት ሶስትነቱን በድንቀት እንታኔ የምታብራሩ አንድነቱ የምታብራሩ እግዚአብሔርን እንደምታውቁት ይሰማችኋል። ደግሞ እግዚአብሔር ፍቅር ነው የምትሉ ደግነቱን፣ በጎነቱን፣ ፍቅሩን የምትሰብኩ እግዚአብሔር ገብቷችኋል። በትክክል ኢየሱስ ክርስቶስ ጋር ደርሰናል ገብቶናል። ኢየሱስ ክርስቶስ እግዚአብሔር ልጆች ገና ነን ገና ነን። እጃችንን ይዞን እንደ ልጅ የሚያስተምረን መንፈስ ቅዱስ ያስፈልገናል። ክርስቶስ አልገባን ኢየሱስ ክርስቶስ አልገባም። የትኛውም አለም ኢየሱስ አልገባው። ገና ገና መንፈስ ቅዱስ ገና ስለሆነን ወደዛ ትልቅ ብርሃን ወደዛ ትልቅ እውቀት ጥበብ እየመራ ይወስደናል። ለዚ ነው የመጣው ጌታችን። ያልነገረንን ትከሻችን የማይችለውን ነገር ቀስ እያለ ሊነገረን ነው የመጣው። ትከሻችን የማይችለው በጣም ከባድ ልንረዳው አልቻ ነው ከባድ ነገር ምንድን ነው? ጌታችን ልነግራቸዋል አሁን አልችልም፣ እኔ አሁን አልነግራቸውም፣ መንፈስ ቅዱስ ሲመጣ ይነግራቸዋል ያለው። ያ የነገረን ግን ምንድን ነው መሰላቸው? ፍቅር ፍቅር፣ እግዚአብሔር፣ የእግዚአብሔር ፍቅር ከድንጋይ የሚከብድ፣ ከአለት የሚከብድ፣ ከብረት የሚጠናክር፣ ከሳት የበለጠ የሚፈጅ፣ የሰው ትከሻ ሊሸከመው የማይችለው የእግዚአብሔር ፍቅር። ሰው እብድ ይሆናል፣ ክርስቶስ ሲነካው ፍቅሩ ሲነካሁ ሰው ጨርቁን ይጥላል በጣም ልቡ ልቡ ልቡ ልቡ ይጠፋል ዳዊት በታቦተ ጽዮን ፊት ጨርቁን የጣለው ጌታን ስለወደደ ነው የእግዚአብሔርን ፍቅር መሸከም የሚችል የልብ ትከሻ የለንም መንፈስ ቅዱስ ካረዳን በስተቀር ፍቅሩን እንኳ ልተርክላችሁ ፊትን ለብራላችሁ ቢለን ማንም በህይወት አይቆምም? እንዴት እንደወደድን ስናስበው እንዴት እንደተወደድን ስናስበው እንዴት እንደትፈቀርን ስናስበው በምን አቅማችን እንቆማለን እግዚአብሔር ልጆች እንዴት ብለን እንቆማለን? እንዴት ብለን እንተኛለን? አልጋይን በንባይ አራስ ኮተሊቱ ሙሉ ብሎ ዳዊት ሲያለቅ ሲያደረው ጠምጦት መሰላችሁ? እርቦት መሰላችሁ? ይህ ፍቅሩ እሳት እየለበለበው ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ ወዳንተ ትጠማለ ያለው የመንፈስ ቅዱስ ፍቅር ብርቱ ስለሆነ ነው። የእግዚአብሔር ፍቅር ብርቱ ስለሆነ ነው። ትከሻ ሊሸከመው ስለማይችል ነው። እግዚአብሔር ልጆች ትከሻ ሊሸከመው ማይችለው ብርቱ እሱን ይነግራቸዋል፣ ያለን ጌታችን ኢየሱስ ክርስቶስ። መንፈስ ቅዱስ የሚነግረን ትልቁ ትልቁ እውቀት የእግዚአብሔር ፍቅር ብርቱ ፍቅር፣ ጉልበት ያለው ፍቅር፣ ልባችን ሊሸከመው የማይችለው ፍቅር ነው። እሱ ነው፣ እሱ ነው። አንድ ወንድም የደውልልኝ እና በቀደምና፣ መኪና አቁሞ መንገድ ላይ ወንድም ያለ ቀሲስ አቅማጠው አቅም አጣው። በድዬ ነው ከቤት የወጣሁት፣ ነገር ግን በጣም ለዘመናት ስመኘው የነበረውን በጎ ነገር አረገልኝ። በድዬ ወጥቼ ቁጣ ስጠብቅ ስልክ ተደውሎ ለዘመናት የተመኘውስ ነገር ሆነልህ አለኝ። ልሸከመው አልቻልኩም። ይሄ እግዚአብሔር ፍቅር እንዴት አድርጌ ልሸከመው? ምን ብዬ ልሸከመው? ራሴን ጠላው፣ አቅም አጣው። የፍቅሩ ድንጋይ ልቤ ውስጥ ከበደኝ። ምን ላርግ ምልሁን ብሎ አስገራሚ ጭንቀቱን ሲነግረኝ ነው። አሁን ነገር የሚገባ እግዚአብሔር ፍቅር ልብ ሊሸክሙ እንኳንም የማይችል መንፈስ ቅዱስ እሱን ለማገስ ነው የመጣው። እነዚ አራቱ እንስሶች ስድስት ክንፎች ያሏቸው ፊቶቻቸውን የሚሸፍኑ እግሮቻቸውን የሚሸፍኑት ያንን መለኮት ሊሸክሙ ያሉት በዛ በነሱ የነሱ ህመም ይሰማናል። የእግዚአብሔር ፍቅር ልባቸው ሲገባ እንዴት ተሸከሙት? ክንፍ በሰጠኝ እንደመላኩ ፊቴን በሸፈንኩ የልቤን ፊት በሸፈንኩ እግሮቼን እዛም እዛም የሚበረው ፍለጋም የሚወጣውን እግሬን በሸፈንኩ፣ በሸፈንኩ አይኖቼን በሸፈንኩ። እኔን ኃጢአተኛው እንዴት አድገ ወደድከኝ? እኔ ማን ነኝ? ምንድን ነኝ? አፈር ትቢያሙን እኔን በእኔ ልብ ውስጥ ይህንን ያክል ፍቅር! ምንድን ነኝ ነ እናት ያሉ ደደችኛ አባት ያሉ ደደኝን እኔ ሰው የማይወድ የጠላውን እኔ እንዴት ብለህ ወደድከኝ? የት እንጂ ልደበቀ የፍቅር ጉልበት እንዴት አድርጌ ልቋቋመው የሚያሰኝ ጽኑ ሰዓት የሆነ ፍቅር ስላለው ነው። መንፈስ ቅዱስ ወደኛ ወርዶ ያንን ፍቅር እንድንሸከመው እንድንችለው ነው የመጣው። ትከሻ ሊሰጠን የመጣው፣ ልክ ሊሰጠን። እግዚአብሔር መንፈስ ቅዱስ ካልነካን በስተቀር ጌታን የሚወድ ክርስቲያን አይደለም፣ ክርስቲያን መሆን አይቻልም። እንዲሁ ከውሃ ከመንፈስ ተወልዶ ሀብተ ወልድ ስመ ክርስትና አይገኝም። እንኳን የእግዚአብሔርን ፍቅር የመሸከም መሸከም የሚችል ትከሻ ማግኘት አይደለም፣ ክርስቲያን ተራ ክርስቲያን መሆን አይቻልም። መንፈስ ቅዱስ ካረዳ ሁላችንም በአርባ በሰማንያ ቀን ክርስቲያን የሚለውን ስም ያገኘ ነው። ሳናቅ አምነን ከተወለድንበት ከአባታችን አብራክ የተወለድነው መንፈስ ቅዱስ ስላገዛ። አጋሽ መንፈስ ነው። አጽናኝ መንፈስ ነው። አስተማሪ መንፈስ ነው። ሸክላውን የሚሰራ መንፈስ ነው። በሸክላ ውስጥ በሰውነታችን ውስጥ የክብር መዝገብ የሚያስቀምጥ ቅዱስ መንፈስ ለዚህ ነው ከሰማያት የወረደው። ክብር ምስጋና ይግባው። ከራሳችን ከራሳችን ከማንነታችን ከሰውነታችን ከአደገኛው ጠላታችን ከእጃችን ከራሳችን እጅ ራሳችንን ለማደር ለማትረፍ ነው መንፈስ ቅዱስ ከሰማያት የወረደው። እግዚአብሔር ልጆች እንኳን ደህና መጣ። መንፈስ ቅዱስ በላያችን እደር፣ በመንፈሳችን እደር፣ በልጆቻችን ልብ እደር፣ በዘመናችን በቤት መንገዳችን ሁሉ አብረንሁን። መንፈስ ቅዱስ የባካ አብረንሁን፣ አብረንሁን በፍጥረቱ ጊዜ በውሃ ላይ ሰፈ እንደነበር አብረንሁን። እኛ ቤት እደር፣ እኛ ልብ እደር አንተ ያደርግበት ውሃ ፍጥረትን የሚያስገኝ ሆነ፣ አሶችን የባህር ወፎችን የሚያስገኝ ሆነ። አንተ ያደርክ ሆነ ህይወት ይገኛል። ውሃብ ህይወት ህይወትን የሚሰጥ መንፈስ ቅዱስ እባክ ከኛ ጋር ለዘላለም ኑር። ክብርና መስጋና ከአብና ከሆነ ለዘላለም ለአንተ ይገባል። በጌታችን በመላካችን በማየታችን በኢየሱስ ክርስቶስ ስም እስከ ዘላለም ሰማኑን። በልቦናችን ይጻፍ መንፈስ ቅዱስ ይባርካችሁ። መንፈስ ቅዱስ ይባርካችሁ። መንፈስ ቅዱስ ሲባርካችሁ ይባርካችሁ። ቸርነቱን በጎነቱን፣ ፊቱን ያብራላችሁ። ደጋሚ እንኳን አድረሳችሁ። ኮሜንት አድርጋችሁ ጽፋችሁ አንድም ሰው ስለዚህ ቅዱስ ትምህርት ሳትጽፉ ሳትናገሩ ቱ ቀሲስ አሸናፊ ግርማ ማርያም ነኝ ሰላ